አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ። ያለማችን ትንሿ ሀገር ነች። በሃይማኖትና በባህለ ማዕከልነቷ ግን የገዘፈ ስም አላት በሮም ከተማ የተከበበች በግንብ የታጠረች አገር ናት ቫቲካን ቫቲካን ስፋቷ ከ49 ሄክታር አይበልጥም የህዝብ ቁጥሯም 882 ብቻ እንደሆነ መረጃዎች ይጠቁማሉ። በዓለማችን ከ1 ነጥብ 4 ቢሊዮን በላይ ተከታዮች ያሉት የካቶሊክ ሃይማኖት ማዕከልና የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ መንበር መቀመጫም ናት። ቫቲካን የሚገኘው ይህ የቅዱስ ጴጥሮስ ባሰሊካ ወይንም ካቴድራል ደግሞ በዓለማችን ከሚገኙ ቅዱስ ስፍራዎች መካከል አንዱ ነው። የቅዱስ ጴጥሮስ ካቴድራል ቅዱስ ስፍራ ተብለው ከሚጠሩ ቦታዎች መካከል አንዱ ነው። ምክንያቱ ደግሞ ሐዋርያው ቅዱስ ጴጥሮስ መሥዋዕትነት የተቀበለበትና ያረፈበት ቦታ ላይ የተገነባ መሆኑ ነው። በዚህ ምክንያት የሐዋርያውን ሰማዕትነት ለማስታወስና ለመዘከር ከመላው ዓለም በርካታ የእምነቱ ተከታዮች ይህን ታላቅ ስፍራ ይጎበኙታል። ይህን ግዙፍ ካቴድራል ለመገንባት አንድ መቶ ሃያ ዓመታት ፈጅቷል። በወቅቱ የነበሩ የኪነ ሕንፃና ኪነ ጥበብ ሊቃውንት የእጅ አሻራ አርፎበታል። ከዚህ አስደናቂ የቅዱስ ጴጥሮስ ካቴድራል ፊት ለፊት ሊቀ ጳጳሱ ቡራክ የሚሰጡበት ልዩ ልዩ ሃይማኖታዊ ስነ ስርዓቶች የሚከናወንበት የቅዱስ ጴጥሮስ አደባባይ ይገኛል። ንጉስ ኮንስታንቲን የሰራው አሁን ጉልህ ሆኖ ያለው አርጅቷል። ወቅቱን ጥበቡን የሚመጥን ይሰራ ተብሎ በ1505 የተጀመረ ሲሆን ተሰርቶ ያለቀው ግን በ1626 ነው። እና ይሄ ቤተ ክርስቲያን የዓለም አቀፋዊት ቤተ ክርስቲያን የሚወክል እንዲሆን ብዙዎች ተጠብበውበታል። እና እኛ እንግዲህ በታሪክ የምናውቃቸው አርክቴክቶች እነ ራፋኤሎ፣ እነ ሚኬልአንጀሎ፣ እነ በርኒኒ ምክንያቱም ከ16ኛ ክፍለ ዘመን እስከ 17ኛ ክፍለ ዘመን ሲኖር ሲያልፍ በየዘመኑ አንዳንዴ ዲዛይኑ እየተቀየረ አንድ ነገር እየተጨመረለት እየተሰራ ቤተ ክርስቲያን ነው። ቅዱስ ጴጥሮስ ካቴድራል ጀርባ ደግሞ የቫቲካን አጸድ ተብሎ የሚጠራ እጅግ የተዋበ ግቢ አለ። በዚህ ግቢ ውስጥ ከ540 ዓመታት በላይ በኢትዮጵያ ስም የሚጠራና የኢትዮጵያ ንብረት የሆነ ቤተክርስቲያንና መንፈሳዊ ኮሌጅ ይገኛል። በዚህ ምክንያት ኢትዮጵያ በቫቲካን ውስጥ በስሙ የሚጠራ ቤተክርስቲያንና ኮሌጅ ያላት ብቸኛዋ ሀገር ያደርጋታል። በዚህ ጥንታዊ ከተማ በቫቲካን አጸድ ውስጥ ከ500 ዓመታት በላይ ያስቆጠረው የአቢሲኒያ ቅዱስ እስጢፋኖስ ቤተ ክርስቲያን አመሠራረቱ ወደ ኋላ 500 ዓመታትን ይወስደናል። በቫቲካን የሚገኘው የቅዱስ እስጢፋኖስ ቤተ ክርስቲያን በ15ኛው መቶ ክፍለ ዘመን እንደ ተመሠረተ ይነገራል። ይኸው ከዛሬ 540 ዓመት በፊት በኢትዮጵያ ስም የተገነባው ይህ ቤተ ክርስቲያን በቫቲካን ውስጥ የኢትዮጵያን ስምና ቦታ እስከ ዛሬ ጠብቆ ይዞ ቆይቷል። አሁን ከቅዱስ ጴጥሮስ ቤተክርስቲያን በፊት ነው የነበረው። ቅዱስ እስጢፋኖስ ትንሽ ቤተክርስቲያን ናት። ግን ኢትዮጵያውያን ወደ ሮም የቅዱስ ጴጥሮስና የቅዱስ ጳውሎስ መቃብር እናያለን ብለው ወደ ሮም ይሄዱ ነበር። በዚያን ጊዜ በቅዱስ ጴጥሮስ አደባባይ ፒያሳ ይባላል። ትልቅ ነው፣ ስታዲየም ነው የሚያክለው። ትልቅ ነው በጣም። እዛ ቦታ አልነበራቸው እና ሜዳ ላይ ዝም ብለው እዛ ይተኙ ነበር። እና ጳጳሱ በመስኮት ከፍተው ሲያዩ እነዚህ ሰዎች ምንድን ናቸው? ከየት የመጡ ናቸው? ደግሞ መልካችንም ትንሽ ይለያል፣ ነጮች አይደለን እና አይ ከሩቅ አገር የመጡ ናቸው፣ ከኢትዮጵያ ዛን ጊዜ አቢሲኒያ ነው የሚለው፣ እዛ የመጡ ናቸው እና በንግደት እንደዚህ የመጡ ናቸው ሲባል ፖፕ ሲክስቱስ ይባላሉ። ሲክስቱስ ነው የሚለዋቸው? ከጊዜ ብዛት እንደዚህ ሲደጋገም ቦታ ሰጥጧቸው ማረፊያ ቦታ አሁን የቅዱስ እስጢፋኖስ የሚሉ የሀበሻው ቅዱስ እስጢፋኖስ የሚል በላቲን አሁንም ተጽፎ ይገኛል እዛ ላይ ምንድን ነው? በታሪክ ሂደት ብዙ ነገሮች ይቀያየራሉ። ምንድን ናቸው? ይሄዱ? ካቶሊኮች ናቸው? ኦርቶዶክሶች ናቸው? ብዙን ጊዜ ኢትዮጵያ ክርስቲያን ብቻ ነው የሚባለው እንጂ ካቶሊክ ነው ኦርቶዶክስ ነው የሚባል የለም። ኢትዮጵያ ክርስቲያኖች ናቸው እና ከዚያ በኋላ እዛ ቦታ ላይ ማረፊያም ነበረ። በኋላም ኢትዮጵያውያን መነኮሳትም እዛ ይኖሩ ነበር። ብዙ ጥናትም ያደርጉ ነበር። ስለ ኢትዮጵያም ስለ መንፈሳዊ ጥናት ስለ መጻሕፍትን ይመረምሩ ነበር። እንዲያም ብዙ መጽሐፍት አሁን ቫቲካን ላይብረሪ ውስጥ አለ። የአቢሲኒያ ቅዱስ እስጢፋኖስ ቤተ ክርስቲያን ከ540 ዓመታት በላይ ዕድሜ እንዳለው ይነገራል። ከ400 ዓመታት በኋላ ደግሞ በዚህ በቫቲካን ግቢ ውስጥ የአቢሲኒያ ቅዱስ እስጢፋኖስ ኮሌጅ ተመሠረተ። እንግዲህ 14 ሰማንያ አንድ ጀምሮ ግን በኋላ በሂደት በ1919 አንድ ትልቅ ሚስዮናዊ መንፈስ የነበራቸው ካህን ወንጌል የማስፋፋት ሀሳብ ይህ ቦታ ማረፊያ ብቻ ከሚሆን ለምን ኮሌጅ አይሆንም? ይህም ማለት እንግዲህ ወጣቶች ከኢትዮጵያ ወደዚህ መጥተው እንዲማሩ መቆያ ቦታ ለምን አይሆንም? ስለዚህ ምን ሆነ? ኮሌጅ ሆነ ማለት ነው እና ከ1919 ጀምሮ እንግዲህ በ1919 ማለት በ2191 ዓመቱን አክብሯል። እና በዚያን ጊዜ ወጣቶች እንግዲህ ከሀይስኩል ጀምሮ ይማራሉ የሚማሩት ሮም ወጣ ብለው ነው። እና ለክህነት ይዘጋጃሉ ዓላማው ምንድን ነው? እዚያ ተዘጋጅተው ኢትዮጵያን ለማገልገል እንዲላኩ ነው። የኢትዮጵያን ቤተ ክርስቲያን እንዲያገለግሉ ነው። የኢትዮጵያ ቅዱስ እስጢፋኖስ ቤተ ክርስቲያን ከግዙፉ ቅዱስ ጴጥሮስ ካቴድራል በ136 ዓመታት ቀደም ብሎ የተገነባ ሲሆን 547 ዓመታትን አስቆጥሯል። ይህን ታሪካዊ ስፍራ በተለያዩ ጊዜያት የኢትዮጵያ መሪዎችም ጎብኝተውታል። በየዘመናቱ የነበሩ ጳጳሳት ጠብቀው እስከ ዛሬ ድረስ አቆይተውታል። አሁንም ዛሬም ካህናት አሉ፣ እዛ ቁጭ ብለው የሚማሩ እንግዲህ ይህን ይመስላል እና ትልቅ እድል ነው። የኢትዮጵያ መሪዎች በየጊዜው ወደ ሮም በሚሄዱበት ጊዜ ይጎበኙታል። አጼ ኃይለስላሴ ራሳቸው ያበረከቷቸው ብዙ ስጦታዎች አሉ። ከዛም በኋላ ያሉት መሪዎች እስካሁኑ ጠቅላይ ሚኒስትር አብይ አህመድ ድረስ ቦታውን ጎብኝተውታል እና አንድ የኢትዮጵያ ሀብት ነው ትልቅ የኢትዮጵያ ሀብት። በቫቲካን የሚገኘው የኢትዮጵያውያንና ኤርትራውያን መንፈሳዊ ኮሌጅ ከመቶ አራት ዓመት ዕድሜ በላይ አስቆጥሯል። ይህ መንፈሳዊ ኮሌጅ የተለያዩ አገልግሎቶችና ሥርዓተ ጸሎት የሚከናወንበት አነስተኛ ቤተ መቅደስ ይዟል። ክፍሎቹ በኢትዮጵያዊ መንፈሳዊ ቁሳቁሶች ያጌጡ ናቸው። በ1930 ያ ቤተ ክርስቲያን ማረፊያ ቦታ ብቻ ሳይሆን አሁን በቫቲካን ጋርደን መሀከል ላይ ያለ ትልቅ ህንፃ በዘመኑ የነበሩት ርእሰ ሊቃነ ጳጳሳት የኢትዮጵያ ኮሌጅ ራሱን ችሎ እንዲገነባ ያደርጋሉ። የኢትዮጵያ ኮሌጅ ራሱን ችሎ እንዲገነባ። እንግዲህ ማረፊያው እንዳለ ነው። አሁንም እንደ ቤተ ክርስቲያን ሆኖ ያገለግላል። በየአመቱ የቅዱስ ስጢፋኖስ በዓል እናስቀድስበታለን። ግን ከ1930 ጀምሮ አዲሱ ተሠራ። ስሙም ኢትዮጵያን ኮሌጅ ኮሌጅ ኢትዮጵ ኮይላል፣ በላቲኑ ኢትዮጵያን ኮሌጅ ተብሎ ተሰራ። ስለዚህ እዛ ላይ አሁን ከ1970 ጀምሮ ተማሪው ሳይሆን ካህናት ነው የሚሄዱት። ስፔሻላይዝ የሚያደርጉ ካህናት የተወሰነ ጊዜ ያገለገሉ እዛ ሄደው መኖሪያ ነው። እሱ ኮሌጅ ሲባል እንደ ሀገራችን መማሪያ ቦታ አይደለም። አሁን ትንሽ ልዩነት የሚኖረው ኢትዮጵያ ውስጥ ኮሌጅ ስንል ትምህርት ቤቱ ነው፣ እነሱ ኮሌጅ ሲሉት መኖሪያው ነው። ትምህርት ሁሉም ሰው ባሉት ዩኒቨርሲቲዎች እየተንቀሳቀሰ ነው የሚማረው። ቫቲካን ደግሞ ትንሽ ናት። እዛ ውስጥ ዩኒቨርሲቲ የለም፣ መኖሪያ ነው ያለው። ስለዚህ ሮም ውስጥ ያሉ እነ ግሪጎሪያና ኡርባኒያና፣ አንጀሊኩም የተባሉ ብዙ ዩኒቨርሲቲዎች አሉና ከዛ እየወጡ ይማራሉ። ኢትዮጵያውያንና እና ኤርትራውያን ነው የሚጠቀመ ግን ያኔ ኢትዮጵያውያን ብቻ ነው የሚባለው እንጂ ኤርትራውያን የሚል የለም። ሁሉም ኢትዮጵያዊ ነው እና ሁሉም አበሻ ነው የአበሻ ነው የሚባለው እና ሁላችን ከዛን ጊዜ ጀምሮ ነው እንግዲህ ቤተ ክርስቲያን ተረክበው ይገለገሉበት ነበር ለዘመናት ማለት ነው። በኋላ እንደ ዘርአ ክህነት ትምህርት ቤት ለክህነት የሚዘጋጁ ተማሪዎችም መላክ ጀመሩ እና በኋላም ወደ ኮሌጅም አደገ። ከዛ በኋላ ነው ወደ ኮሌጁ አሁን ያለው ኮሌጅ ፖንቲፊካል ኢትዮጵያን ኮሌጅ ይባላል። ፖንቲፊካል ማለት ጳጳሳዊ ማለት ነው። ኢትዮጵያ የካቶሊክ እምነት ማዕከል በሆነችው በቫቲካን ከተማ ውስጥ በብቸኝነት የራሷ ቤተክርስቲያንና መንፈሳዊ ኮሌጅ ያላት ብቸኛ ሀገር ናት። አሁን ደግሞ ወደ ታላቁ ቅዱስ ጴጥሮስ ካቴድራል እንመለስ። የቅዱስ ጴጥሮስ መንበርን የምትከተለው ካቶሊካዊት ቤተ ክርስቲያን ቅዱስ ጴጥሮስን የመጀመሪያው ሊቀጳጳስ ነው ብላ ታምናለች። በዚህ በቅዱስ ጴጥሮስ ስም የታነጸ ካቴድራል ውስጥ ደግሞ ዋና ዋና ሃይማኖታዊ ስነ ስርዓቶች ይካሄዳሉ። ይህ ግዙፍ ካቴድራል ሐዋርያው ቅዱስ ጴጥሮስ መስዋዕትነት በተቀበለበትና በተቀበረበት ቦታ ላይ የታነጸ እንደሆነ ይታመናል። ካቴድራሉ መሃል ላይ የሊቀ ጳጳሱ መንበር ይገኛል። ከመንበሩ ስር የቅዱስ ጴጥሮስ አጽም እንዳረፈም ይታመናል። ሰላም ላንተ ስሞን፣ ሰላም ላንተ ጌታ ሆይ፣ ጀልባህን ፈቀቅ ታደርግልኛለህ? እሺ ጌታ ሆይ። የሐዋርያቶች አለቃ ተደርጎ የሚቆጠረው ጴጥሮስ በሐዋርያዊ አገልግሎት በወቅቱ በሮማ መንግሥት ስር በነበሩ ግዛቶች ተንቀሳቅሶ አስተምሯል። በስተመጨረሻም በሮም ነገሥታት በተላለፈበት ፍርድ በወቅቱ በሮማ ከተማ ዳርቻ በአሁኑ የቫቲካን ከተማ ውስጥ ተገድሎ እንዲቀበር መደረጉን ድርሳናት ያሳያሉ። የእስራኤላዊ ነው አይሁዳዊ ነው ጴጥሮስ እና ብዙ የተማረም አልነበረም። እንግዲህ እግዚአብሔር ኃይል ነው ያሁሉ ነገር ሰራውና እስከ ሰማዕትነት ድረስ ነው። በሰማዕትነት ነው የሞተው። ቁልቁል ነው የተሰቀለው። ምክንያቱም እኔ ደካማ ሰው ነኝ፣ እንደ ጌታዬ ወደ ላይ መሰቀል አይገባኝም፣ ከሱ እኩል ልሆን አልችልም፣ እኔ ቁልቁል መሰቀል አለብኝ ነው ያለ። በዚያን ዘመን የሮማ ግዛት ወይም ሮማን ኤምፓየር መካከለኛውን ኤዥያን፣ አጠቃላይ አውሮፓን፣ ሰሜን አፍሪካን ሁሉ የያዘ ነበረ ስለዚህ ሮም እንደ ዋና ከተማ ሆና እስከ እስራኤል ድረስ የሮማ ግዛት ነው። ስለዚህ ጴጥሮስ በዚህ በሮማ ግዛት እንደ አንድ ሀገር ወንጌልን በማስተማር ሁሉም ቦታ ሲዞር የነበረ ነው በብዙ ቦታ እና መጨረሻ ላይ እንደሚባለው 30 ዓመት አካባቢ እዚያ ከቆየ በኋላ ወደ ሮም እንደሄደ ያው እንግዲህ እንደ አንድ ሀገር ወደ ዋና ከተማ መሄዱ፣ ምክንያቱም በዛ በዋና ከተማም ክርስቲያኖች ነበሩ። በተለያየ መንገድ እዛ ሄደው ተደብቀው እምነታቸውን የሚኖሩ ክርስቲያኖች ነበሩ። ስለዚህ እሱ ወደዚያ መቀመጫውን ወደ ሮም አደረገ እና በታሪክም እንደምናስታውሰው በ64 ዓመተ ምህረት በሮም ትልቅ እሳት ተነስቶ ነበረ። በዚያን ጊዜ የነበረው ንጉሠ ነገሥት ወይም ኤምፐረር ኔሮ ይባላል እና ኔሮ ክርስቲያኖችን ማጥፋት ፈልጎ ስለነበረ የእሳቱ መንስኤ ክርስቲያኖች ናቸው፣ ስለዚህ እነዚህ ክርስቲያኖች መጥፋት አለባቸው በማለት በተለይ በ64 ዓመተ ምህረት እና በቀጥሎ ባሉት ጊዜያት ትልቅ የክርስቲያኖች መስዋዕትነት በቃ ጅምላ ጭፍጨፋ እንበለው እና የተገደሉበት ጊዜ ነበር። ስለዚህም በዚህ አጋጣሚ የብዙዎቹ አሟሟት ብዙ ባይታወቅም ጴጥሮስ በስቅላት እንደተሰዋ ነገር ግን ቅድም እንዳልኩት እንደ ጌታዬ ወደ ላይ ሳይሆን ወደ ታች ስቀሉኝ ብሎ ወደ ታች እንደተሰቀለ የሞተውም አሁን ቅዱስ ጴጥሮስ ቤተ ክርስቲያን የተሰራበት አካባቢ እንደሆነና እንዲያውም የተቀበረበት ቦታ አሁን ቤተ ክርስቲያኑ የተገነባበት ቦታ እና አሁን ያለው መንበረ ታቦት የሱ የእሱ መቃብር ነው። ከስር ያለው እንደ ፎቅ ብናየው ግራውንዱ ታች መውረጃም አለው። ታች የሱ መቃብር አለ። ከላይ ዋናው መንበረታቦት ታቦት መቀደሻው አለ። ቤተክርስቲያኑም የተሰራው በዚያ ላይ ነው ይባላል። ስለዚህ ሰማዕትነት የተቀበለው ሮም ላይ ነው። ያው ያም በመሆኑ ነው መንበሩ የጴጥሮስ መቀመጫው ያገለገለበትም የሞተበትም ስለሆነ ያ የጴጥሮስ መንበር ይባላል። ቤተክርስቲያኑም በጴጥሮስ ስም የተሰራው በኋላ ነው መጀመሪያ አይደለም በዚህ ግቢ ውስጥ የሚገኘው የአቢሲኒያ ቅዱስ እስጢፋኖስ ቤተ ክርስቲያን ከ500 ዓመታት በላይ ዕድሜ እንዳስቆጠረ ይነገራል 104 ዓመት ያሳለፈው የኢትዮጵያና ኤርትራውያን መንፈሳዊ ኮሌጅ ደግሞ በቫቲካን የሚገኝ ብቸኛው የትምህርት ተቋም ነው በዚያን ጊዜ የሮም ሮማን ኮሌጅ የሚባልም ነበር። የሮምም ነበር የጣሊያኖች እና ከ1929 ትምህርት ላተራን ትሪቲ ይባላል የሆነ ስምምነት በኋላ ኮሌጆች በሙሉ ወደ ከቫቲካን እንዲወጡ ተደረገ። የኢትዮጵያ ኮሌጅ መውጣት አለበት፣ ኢትዮጵያውያንም ያበሾቹ መውጣት አለበት ሲባል አይሆንም ብለው በተለይ ርዕሰ ሊቀመጳሳት ፒዮስ 11ኛ የተናገሩት ንግግር አለ። እነሱ የኢትዮጵያውያን እዚህ ቫቲካን ውስጥ መኖር ቫቲካንን ሞል ምንድነው፣ በይበልጥ ዓለም አቀፋዊ እንዲሆን ኢንተርናሽናል እንዲሆን የሚያደርጉት የኢትዮጵያውያን መኖር ነው። እነሱ የኛ ጌጥ ናቸው፣ የኛ ውበት ናቸው። ስለዚህ ከዚህ መውጣት የለባቸውም። በዛ ምክንያት እዛው ቀረ በቃ የኛ ልዩ ክብር ተሰጥቶን ለኛ አበሾች ማለት ነው። አሁን ያለው ኮሌጅ ቀጥሏል። በአሁን በዘመናዊ መልክ ተሰርቶ ትልቅ ኮሌጅ ነው። አሁንም ካህናት አሉ ዛ የሚኖሩ ኢትዮጵያውያንና ኤርትራውያን ማለት ነው። በቫቲካን ግቢ ውስጥ የሚገኙት የኢትዮጵያ ቅዱስ እስጢፋኖስ ቤተክርስቲያንና መንፈሳዊ ኮሌጅ ኢትዮጵያዊ ስማቸውን ጠብቀው ኢትዮጵያዊ ቀለማቸው ሳይደበዝዝ እዚህ ደርሷል። ይህን ቦታ ማወቅና ማሳወቅ ደግሞ በዚህ ትውልድ ትክሻ ላይ ያረፈ ኃላፊነት ነው። ይህኛን ባህል ነው ያ ኮሌጅ ውስጥ ኢትዮጵያ ውስጥ ያለህ ነው የሚመስልን እና አርቱ የአበሻ አርት ነው ያለው እዛ ሁሉም የባህላችን የሚገልጽ ነገር ነው ያለው። ሁሉም ነገር ታሪኩ፣ ባህሉ፣ እህል ጡርጊያው፣ ከበሮ አለ፣ ጽናጽል አለ። ሁሉም ነገር ትንሿ ኢትዮጵያ እዛ ነው ያለችው። ና ለእኛ ትልቅ ትርጉም ያለው ነው። እኛን ራሳችን የምናሳንሰው እንጂ በብዙ ቦታ እንግዲህ እኛን ከፍ የሚያደርጉ ነገሮች አሉ። መጀመሪያ መታሰብ ያለበት እንደ ሀገር ነው፣ እንደ ህዝብ ነው ማሰብ ያለብን። ይሄ ካቶሊክ ነው የኦርቶዶክስ ነው ምናምን ሙስሊም ሳይሆን እንደ ኢትዮጵያ በሁሉ ቦታ በሁሉ አካባቢ ትላልቅ ቦታዎች ስፍራ እንዳላት ነው። ትልቅ ክብር ነው ያለን እኛ። ያንን ክብር እኛን ማስጠበቅ ያለብን፣ ታሪካችን ማወቅ ያለብን እኛ ነን። በቫቲካን ያንን ቦታ ሌላውም ጀርመኑም ይሁን እንግሊዙም ይሁን አሜሪካውም እንኳን ያልተሰጠው እኛ የተሰጠ ቦታ በትልዩ ክብር ነው መጠበቅ ያለብን እና ይህንን የሰጡንን ሰዎች እናመሰግናለን። ይህንን ፋሲካ ለሚያከብሩ ሁሉ ለእናንተም፣ ለሚዲያ ሰዎች እንኳን እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ ትንሣኤውን አደረሳቸው። በዓሉ የሰላም፣ የፍቅር የእምነት ይሆንልን። ሁላችንም መልካም የፋሲጋ በዓል የሰላም፣ የጤና የበረከት በዓል የአንድነት የስምነት በዓል ያድርግልን። ሰማያት ያረ ተለይቶ ይሞገስ ክቡር ስምህ